ወይ ያው ልክ አሁን ቅድም አንድ ነገር ተማርኩኝ። ምን መሰለህ? ካሁን ሳስበው እነዚህ አናደርግም የሚሉት እችን አጀንዳ ፈልገው ነው እንጂ ያደርጉሃል። የታዘብኩት እሱን ነው። ለምን እች ቲክቶክ አሁን ምናምን የለም ገባ አሁን አጀንዳ ጠፍቷል። ስራም ሲሰሩ ምንም ሲያደርጉ አሁን አጀንዳ ቀዝቀዝ ብሏል። ቲክቶኩን እንደምታው አጀንዳ የለም። ዱባይም ሰላም ፍቅር እየመጣ ነው፣ ጸብ ቀንሷል። እና ሳስበው እነ ትክክል እነ ትክክል እችን አጀንዳ ይፈልጓታል ከዛ አሊም አሊም ታመሲ ተጣሉ ሲባል አጀንዳ ይመጣ እጂ ፎሎ እያደረጉ ነው አሁን እዚህ ራሱ አንዲት እንትናን ሜሪ ነኝ የተዋሩ ልጅ መሲ እያድርግ ዋሉ አለች። በቀደም ግን አናደርገውም ብላ አገር ምድሩ እያስትል ነበር። ግን አድርገሃለች። አየ አጀንዳውን ፈልገውት ነው።

ዶዳኔን ከፕሬን እንዳትወርዱ ሲሉ የነበሩ የመዳም ቅመሞች እኮ ናቸው። ሲታሰርስ ዶዳኔን ፈታ ብለው ደግሞ አጀንዳ ይዞ እኔ አላምናቸውም። እኔ አሁን ይሄ ደብተር ሁሌ እዚህ ጋር አስቀምጦ እዚህ ጋር አገኘዋለሁ አንዳንዴ ኮመንታተሮች ይመስለኛል ይሄ ደብተር ራሱ አለ እና ያደርጉዋል። እንዳታምናቸው ይህ አናደርግም የሚሉ ሁሉ እያደረጉ ነው። እኛ ልታጣሉ አጀንዳ ልታመጡ ነው። አጀንዳ ብዙ አጀንዳ አለ። ይህን ሰሞኑን ተረ ምንም አይመስያት በይ

በየኮሜንቱ ስር እራሱ ብዙ ነገር ሲሉ ምላሽ አልሰጡም። አንድ ነገር እንኳ ምላሽ የሰጠውት የለም። ታችን ሰው ነው አሊ ሰው ነው ሰው ነው ሰው ነው። ማስቀመጫ አሻንጉሊት መስሎኝ እኮ ነው። ልብስ ቤት ስራ ጀምረ ግንኛ ጋር የሚሰሩ ናቸው። ናሆሚ በማርያም በቃ ፍቱ፣ በቃ ማርያምን ተዉ። በቃ ማርያም ሰላም፣ እስቲ ፍቅርን ስደትን ያለ ነው። መቤቴን እስኪ ተዉ። እኔ አሁን እውነት በሃይማኖት እንኳን ከሄዳችሁ ለኡስማን እንደዛ የሮጥኩት ኦርቶዶክስ ሆኖ ነው አይደለም። መቤቴ ተዉ በቃ፣ እስኪ መቤቴን ተዉ። በቃ አሁን ጠዋት ታይተን ማታ እንታይም ምናምን የሆነ የሚያስጠላ እዚህ ላይ ለለ፣ ስለዚህ በቃ ተዉ፣ በቃ ማርያምን መቤቴን ተው። በቃ ስ እናንተ ታውት በቃ ይቅርታ፣ እግዚአብሔር በቃ ትውት አድርጉት። ፍቅር ነ በእናታት ባለፈ ነገር በዛን ሰዓት ሁሉም ሰው መባባል ያለበት ተባብሏል። ያንን ነገር ፈልፍሎ ማምጣት እንዳልሱ አጀንዳ ስለተፈለገ ከዛ ላይ ደግሞ እኔ ምላሽ አልሰጥቷቸውም። አብዛኛው ቪዲዮ ላይ ተች ከሆነ ኮሜንት ላይ እንደዚያ ይላል። ለማንም ምላሽ አልሰጠው፣ በውስጥ ለጠየኩን ለነዛ ግን ያው እንደ ደፈራቸው ብዬ ምላሽ ሰጥቷቸዋለሁ ትላልቅ ሰዎች መጥተው ጠይቀውኛል። በውስጥ መጥተው እንዴት ነው ምናምን ብለው ማለት ነው። ለነዛ ነው ኔ ምላሽ የሰጠው እና በየኮሜንቱ ስር ሚቲ የቆይ በጌም ስለገባ ነው። እና ለነዛ ሰዎች ምላሽ እንዲሰጥ ነበር የፈለጉት፣ ወይንም እነሱ እንዲዛ ሰላቸው የሆነ ነገር ብዬ ኔ ይህ እንዲህን ካላችሁም እንዲዝ ነው ብዬ ምላሽ ሰጥች የሆነ ነገሩ እንዲ አዲስ ተጓጉኖ ሌላ ነገር እንዲፈጥር ስለፈለጉ ነበር። እኔ ደግሞ ያንን ነገር አላደርግም ብዬ ነው ለአንድ ሰው ምላሽ ሳልሰጥ ዝም ያልኳቸው ማለት ነው፣ ለማንም ማለት ነው። ስለዚህ አሁንም ለነዛ ሰዎች እኔ ምላሽ አልሰጥም፣ ማወቅ ላለባቸው አሁን ከአሁን በኋላ ማለት ነው፣ ለማንም ሰው አሁን እኔ ለአንቺ ማስረዳው ለጆከር ለነረጁ ማስረዳቸዋለሁኝ ቪዲዮን አሰምቻለሁ። ይህንን የሚያደረኩት ፎሎ እንዲያደርጉኝ አይደለም፣ ወላሂ ነውሽ። በዚህ ምክንያት ነገሩ ሳያውቁት ብዙ የነበራቸው ሰዎች ስለነበሩ ለነዛ የሚሆን መልስ ነው ከግለሰብ ጋር እንጂ ከሌላ ሰው ጋር እንዳልሆነ ጣቡ ለማስረዳት እንጂ ለፎሎ ለምን ነው ብያለሁ። ካሁን በኋላ ግን ማንም ሰው ቢጠይቀኝ ቪዲዮ አውጥቼ እንደዚህ ብዬ የማብራራብ ምንም አይነት መንገድ የለም። እንዲታቸ የሚፈልገው ማለት ነው መስማት ያለባቸው ሰዎች ሰምተዋል። ማወቅ ያለባቸው ሰዎች አውቀዋል። ከዛ ውጭ ማንም ሰው የፈለገውን የራሱ ሀሳብ ማራመድ ይችላል። አራመ ፎሎ አለማድረግም በበታች ነው። ግን እየመጣችሁ ስህዲ ብናንትን በውስጥ የምታደርጉ ነገር አልተመጭ እንደዚህ አይነት ነገር ይደብራል። የማይባል ነገር አሁንም ሌላ ነገር እንዲነሳ ስለምትፈልጉ በጣም የማይባል ነገር ባይ ነበር። እሷ በውስጥ መታ ጠየቀች፣ ቪዲዮ ምናምን ሰርታልኝ ነበርና እንደዚህ እያሉ ነው ምን ትላለህ? እኔ እኮ ያንተን ኮሜንት መልስ የሰጠሁን ብፈልግ አጣሁት ምናምን አለች። ያለውን ነገር አሰማዋት ልጅ። አሁን የሰማሽው እንደዚህ ብለሽ ስለጠየች በቃ ብዬ አሰማ፣ አለቀ። መረዳት ያለባት ተረደ። ለነዛ ነው። በውስጥ ግን የሚገርምሽ ባሳይሽ ማለት የሚያምን ሰው የሰውን እምነት እንዲዛ ብሎ አይሳደብም። አሁን ላይ እየተናገሩኝ ያሉት ማለት የሚያምን ሰው የሰውን በዛ ደረጃ ሊናገር አይችሉም። ካሁን በኋላ ላይ መላካሰጥም እንዲታወቁት የምፈልገ አሁን ማድረግ ያለብኝ ሁሉ አድርግ ያለው ፎሎ አደረጋችሁ አላደረጋችሁ፣ ምንም ችግር የለው። ማድረግ የሚፈልግ ቀልብ ያለው ከሆነ ማድረግ ይችላል። ከዛ ውጭ ግን በምቀኝነትና በስድና ያለ ሰው ደግሞ የሰው ውርቀት ስለሆነ የሚፈልገው ለእናንተ ደግሞ መልስ አልሰጥም ጨረሻ ነው ለማለት ነው እንድታቸው ነው መስ። ካሁን በኋላ ምን ላይ ስለማልሰጠው ሰውየው ሲመጣ ነው። እሱ ኦንላይን የለምናደውልለትም ስልኩ የስራ ስልኩ ነው ያለኝ፣ እና በዛ ደግሞ አይመልስም ይመስለኛል፣ ቢዝነስ ሆን ምናምን መሰለኝ

አደለ፣ ምን የሚያገናኘው ነገር አለ ከትዝታው ሳሙኤል? የለም። ፎላችሁን አታነሱ። በቃ ሂዱ። እኔ ፎሎ እንዲደረግ ፈልጋለሁ። እኔን የምትወዱት ሀቀኛ ማለት በቃ ለሀቅ የቆማችሁ ፎሎ አድርጉት። ከዛ በተረፈ እኔ ምንም አይነት ቪዲዮ አትላኩልኝ። ኦኬ። ሲቀጥል ቤታችሁ ከፍታችሁ ተናገሩ፣ አያገባኝም። እኔ እኔ ግን ፎሎ እንዲደረግ ልጁ ጥቅም እንዲያይ ፈልጋለሁ። ስደተኛ ወንድሜ ነው። ኦኬ። ጨረሱ። ይሄንን በሌላ ሚዲያ ጠይቋለሁ፣ በሌላ አጀንዳ ጠይቋለሁ። አንግ ፎሎ ተደርጎ ብሩን ያገኝ ልጁ። ከላስ እኔ አሁን አስራ ዘጠኝ ሺ ድርሃም የበላች ሌባላች ስለእሷ ነው የሚያሳስበኝ። ሌላ አጀንዳ ሳምቶብኝ። አስራ ዘጠኝ ሺ ድርሃም ይዛ ኢትዮጵያ ቫኬሽን የሄደች ሴትዮ አለች። ስለእሷ እናውራ፣ ስለእሷ እናውራ ስለ ሰው ሀቅ ስለበላችሁ እናውራ። እዚህ ሾ ግን ከሌ ከዛ ካ በኋላ ኮሜንታተሮች ትመጣላችሁ። እንዳለ ስልብ ስልብ ይልብኛል። እዚህ ጋር አድርጌ አወጣዋለሁ። ልክ እንደናንተ ኮመልት ነው እዚህ ጋር ቁጭ ብሎ እዚህ ጋር ደግሞ የለም። ልክ አሁን እዚህ ጋር ትክክል ብላችሁ እዚህ ጋር ደግሞ እንደምትራገጡት ይጠፋብኛል። ትመጣላችሁ ሱቅ ሰጣችሁ ነው። ግራ ገባኛው አሁን እዚህ ጋር ደብተሩ እዚህ ጋር ነበር። አሁን አጫወት እዚህ ጋር ትክክል ብላችሁ እዚህ ጋር ደግሞ ቀይር። አያችሁ? አሁን እዚህ ጋር አገኘት። ግን እኔ ያረኩት እዚህ ጋር ነው። እኔ ያረኩት እዚህ ፊት ለፊቴ ነው። ፈጣሪ ያሳያችሁ። ግን ከጎን ሄደ። አሁን ደግሞ እዚህ ጋር አስቀምጠዋለሁ። እዛ ጋር ደግሞ ሄደ። የኮመንታተሮች ባህሪ ነው። እቺ ደብተር ያላት እቺ ደብተር የኮመንታተሮች ባህሪ ነው። ያለ ትክክል ትክክል ጨክናችሁ እኮ አይደሉም። ከአንገብ በላይ እኮ ነው። ሰው ጠልታችሁ እኮ አይደለም። አሌን ፎሎ ታደርጉታላችሁ እኔንም ሰብስክራይብ ታደርጉኛላችሁ። ሰምታችኋል። ሰብስክራይብ አድርጉኝ፣ ምንም ችግር የለውም። አሌንም ደግሞ ፎሎ አድርጉት። እግዚአብሔርን ምንም አይከፈልበትም፣ አይከፈልበትም። እኔ ኦርቶዶክስ ነኝ፣ አድርጌዋለሁ ፎሎ በእውነት የሰው ልጅ የሆነ ቻንስስ ይመጣለት አሁን አምስት መቶ ሺህ ብር የሚሰጠው እያለ እኛ በነፃ ፎሎ ብናደርገው ምን ማለት አይደለም። አብዛኞቻችን ኦርቶዶክሶች አብዛኞቻችን ማለት ይቻላል አድርገነዋል፣ ፎሎ አድርገነዋል። እኔም ጓደኞችም ማቃቸው ልጆች በሙሉ ፎሎ አድርገውታል። ያላደረጋቸውም አድርጉት። ለምሳሌ እየተናገረው ኦፍ ፖይንት ነው። አይቼዋለሁ፣ ቪዲዮውን አይቼዋለሁ። ብዙ ነገር ተናግሯል። እኔ እንደውም ቆይቷል፣ አልካየሁትኝ ወዲያው አካባቢ ፎሎዬ ነው ፎሎ አድርገዋለሁኝ እና የሚለቃቸውን ቪዲዮዎች ምናምን ይመጣልኛል አየዋለሁኝ፣ አይቸዋለሁ። ስለዚህ ያው በሰአቱ ዝምን ያልኩትኝ ምክንያቱም የሆነ ኦስታዝ አለ ስሙ ጠፋብኝ። ያ ኦስታዝ ከእፎይ ጋራ በጣም የተካረረ ነገር ላይ ነበሩ እላችኋለሁ ውዶቼ እንትን በኦርቶዶክስ እና በእስልምና ንጽጽር እያደረጉ ሳለ ማለት ነው። በዛን ሰዓት ነው አሊ የተናገረው። አንዳንዶችም እየወጡ ስለምናን ይናገሩ ነበረ ምናምን፣ ብዙ ነገር አለ አይቼዋለሁኝ። ስለዚህ የቆየ ነገር አምጥታችሁ እንደዚህ ባትሆኑ ጥሩ ነው እላለሁ። ሙሉ ቪዲዮውን አይቼዋለሁኝ። ማለት ሃይማኖቴን የምትነኩ ብሎ ነው የተናገረው። አይታችሁታል። አሁን ያንን የተናገረው ንግግር እዚህ ላይ ባመጣው ጥሩ አይሆንም። እሻ አይልም ዩቱብ ያጠፋብኛል ማለት ነው። ስለዚህ እሱን ቲክታክ ላይ እየገባችሁ ማየት ትችላላችሁ። ግን ይለፍለት። እግዚአብሔርን አምስት መቶ ሺህ ብር የሚሰጠው ወልደ ጊዮርጊስ እያለ እኛ በነፃ ፎሎ ብናደርገው ምን ችግር አለው ነው። ፎሎን ባናደርገው እኮ ራሱ አምስት መቶ ሺህ ፎሎ ባይገባ ራሱ እርግጠኛ ነኝ ወልደ ጊዮርጊስ ይሰጠዋል ብዬ አስባለሁ። እርግጠኛ ነኝ ይሰጠዋል፣ እግዚአብሔርን ይሰጠዋል። ስለዚህ ፎሎ አድርጉት፣ አይከፈልበትም። የሰው ልጅ እሳሳታል፣ ከስህተቱም ይማራል። ማናችንም ፍጹም አይደለንም። ብዙ ነገር አለ። በሃይማኖት የተነሳ ብድግ ብለው ኦርቶዶክስን የሚናገራሉ፣ ጴንጤን፣ እስልምናን የሚናገሩ አሉ። አሁን አሊ ይሄ ቀን ይመጣል ብሎ አልነበረም። በዛን ሰዓት ያን የተናገረውና እንዳለ ቪዲዮውን እየተቀባበሉ ሙሉን እዩት። ስለዚህ የተናገረው ነገር ትክክል ነው ብዬ አላምንም። የተናገረው ነገር ትክክልም ነው ትክክልም አይደለም፣ ግማሽ ግማሽ ነው፣ በእኔ ማለት ነው። ግን የሰው ልጅ ይሳሳታል፣ ያርማል ስህተቱን። በዛን ሰዓት ደግሞ ኦርቶዶክስ ነን የሚሉ ጴንጤንን የሚሉ ስለምናን ይናገሩ ነበረ። እርስ በርስ የሆነ ነገር ነበረና እና በዛን ሰዓት የተናገረው አፉ በሉት እና ፎሎ አድርጉት። አምስት መቶ ሺህ ብር በኢትዮጵያ በእውነት ቀላል ነገር አይደለም። ሰጪው እያለ እኛ ፎሎ ብናደርገው ቀላል ነው ለማለት ነው። ወደፊት እንደዚህ አይነት ነገር አይደገምም ላችኋለሁ። ውዶችን፣ ለማንኛውም ለማንኛውም እንደዚህ በቃ አሁን ትዝታውን ትዝታውን ታቆታላችሁ የሚዘምር የነበረ ኦርቶዶክስ ወንድማችን ነበረ። ከዛ አልፈልግም ብሎ ጴንጤ ሆኖ እንዴት እንዴት እንደሚናገር ዩቱብ ላይ ቲክታኩ ላይ ምናምን እየገቧችሁ ማየት ትችላላችሁ። ከኢትዮጵያ ውጭ ነው የሚኖረው። እውነት እጁን ይዛ ያስተማረችውን ኦርቶዶክስን በጣም ሲናገር ነበር እና አሁን ሀገር መግባት አይቀርምና ሀገር ገብቶ ክስ ተመስርቶበታል። አሁን እሱ የቆየ ነው ሊባል አይችልም። የቆየ ነው በእርግጥ ይናገራል፣ ሁሌ እንደተናገረ ነው። ሲጀመር ድካም ብቻ ሆነብን እኮ። አሁን ተከሷል እንደምታውቁት። ስለዚህ ይሄ ልጅ ደግሞ አሌ ያው የተናገሩትና የተናገረው እፎይ፣ በዛን ሰዓት በጣም እንትን ነበረ፣ በቃ ታስሮ ነበረ ነው መታሰር ሳይሆን እንዴት ነው እየተፈለገ ሙስሊሞች እየፈለጉት ምናምን ነበረ በዛን ሰዓት እፎ ወይ ደግሞ መልስ ሰጠ። በዛን ሰዓት ነው እኔ አስታውሳለሁ የተናገረበትን ማለት ነው። ስለዚህ ይቅር በሉትኝ የተቀየማችሁ ይቅር በሉትኝና ፎሎ አድርጉት እና ውዶቼ መስዬን ቆንጆ እንዴት እንደምወዳት እግዚአብሔርን እናንተ ሰማችሁ አስራ ዘጠኝ ሽድርሃም ይዛ ኢትዮጵያ ገባች ለሽርሽር ኢትዮጵያ እና ጉድ እኮ ነው በእግዚአብሔር። ወይ መሲማ እንደው መሲን ሙስሊም የሆናችሁ ኦርቶዶክስም የሆናችሁ የማንኛውም እምነት ተከታዮች እግዚአብሔርን እየገባችሁ ፎሎ አድርጓትኝ፣ ስልክ ግዟት ምናምን። በጣም ምርጥ ልጅ ናት። አብሶ ዱባይ ላይ ላሉ እህቶቻችን፣ ወንድሞቻችን ያለች ጀግና እህታችን ናት። መሲ ብርጅስቶን ሳራ ዱባይም እንደዛው በቃ ራሷን ራሷን አሳልፋ እየሰጠች ነው ለእህት ለወንድሞቿ እየቆመች አየቆመች ያለችውና በዚ አጋጣሚ ፎሎ አርጓት ስልክ ግዟትኝ ምርጠታችን ናት ለሁላችንም ማለት ነው ሙስሊም ክርስቲያን አትልም። አሁን በቀደም የጎንደሩ ልጅ እግዚአብሔርን ሙስሊም ነው አሁን መቼ ኦርቶዶክስ ናት ሙስሊም ነው ብላ አልተወችውም እንዴት እንዴት በቃ ስትንከባክበው እንደነበረ የኔ እናት እንዴት እንደምወዳት እግዚአብሔርን ስለዚህ ውዶቼ እኔንም ሰብስክራይብ አድርጉኝ ምንም አትከፍሉበትም እኮ እያያችሁ ወጣ ከምትሉ ፎሎ አድርጉኝ። ሀገሬ ልገባ ትንሽ ጊዜ ነው የቀረኝ፣ የወራቶች ማለት ነው። ከዛ የገጠር ነገር ምናምን እለቅላችኋለሁ ቪዲዮ እና ይለፍልኝ። እኔም እኔም ይለፍልኝ። እስኪ አሌንም በቲክታክ ፎሎ አድርጉት አምስት መቶ ሹን ያገኝ። እኔንም ደግሞ በዚህ ሰብስክራይብ አድርጉኝ፣ ችግር የለውም። እውነት አድርጉኝ አድርጉኝ፣ ሰወዳችሁ በተረፈ አሁን ሙቀት ነው እህቶቼ። ምግብ የምትሰሩ እህቶቼ ተጠንቀቁ፣ ጥንቃቄ አድርጉ። በጣም ሙቀት ስለሆነ የትኛውም አረብ ሀገር አሁን ላይ ሙቀት ነው። ስለዚህ አብሶ ዱባይ እና ሳኡዲ ያላቸው እህቶቼ ወንድሞቼ ተጠንቀቁ። አብሶ ምግብ የምትሰሩ ልጆች፣ እንደዚህ ፍየል የምጠብቁ በግ የምጠብቁ ግመል የምጠብቁ ወንድሞቼ፣ ራሳችሁን በተቻላችሁ አቅም ራሳችሁን ጠብቁ። እና በጣም በቃ ጋዙ ሲለኮስ ምናምን በቃ ፀሀዩ ምኑ ምኑ ሲግል ፌንት እየነቀሉ ያሉ ብዙ እህቶች አሉ። እና ራሳችሁን ጠብቁ። ሰርታችሁ ስትጨርሱ ደግሞ ጋዝ መዝጋት እንዳትረሱ። ዘግታችሁ በቃ ምግብ እንደጨርሳችሁ ዝጉት፣ ተዋናው ማለት ነው። እና ራሳችሁን ጠብቁ እላችኋለሁ ውዶቼ። በተረፈ ስደስ በቃችሁ ይበለን እግዚአብሔር እንደው በሰላም ወደ ሀገራችን ያብቃንና ሀገራችን ሰላም ሆኖ በሀገራችን ለመኖር ያብቃን እና ውዶቼ አሁንም ድጋሚ ልንገራችሁ፣ ፎሎ አድርጉትኝ እግዚአብሔርን አሊም ፎሎ አድርጉት። የእኔ አባት አምስት መቶ ሺህ ብር አስባችሁታል። እኔ አምስት መቶ ሺህ ብር ቢኖረኝ በእውነት ፎሎ አድርጉት። በኋላ ደግሞ ሀቢባ ጋ ስብሰባ አለ፣ ለአሊ ጉዳይ ማለት ነው። እዛ እየገባችሁ ፎሎ አድርጉትኝ፣ ትክክለኛው አካውንቱ ማለት ነው። ወደ ሁለት መቶ ሃምሳ ስምንት ሺህ ፎሎ አለው። ሌሎቹ ውሸታ ውሸት ነው። በተመሳሳይ አካውንት የከፈቱ በጣም ብዙ ናቸው እና የነሱ ውሸት ነው። ትክክለኛው ሁለት መቶ ሃምሳ ስምንት ሺህ ምናምን የደረሰ ነበረ እላቸዋለሁ። የሰው ልጅ ደሃ ያገኝ እውነት፣ ስደት ላይ ነው ያለው፣ እንደኛው እንደኛው ስደት ላይ ሀረብ ሀገር ነው ያለው እና አበረታቱትኝ ያገኝ ከዛ ተመልሶ አስቀየሚያችሁም ከሆነ ይቅርታ ይላል። ምንም ችግር የለውም። አስቀየሚያችሁ ከሆነ ይቅርታ ይላል። ምንም ማለት አይደለም እና ያግኝ። እኛ እኮ ሳይኖረንም ነው የምንበጣበጠው። ይገርመኛል እኮ እና ለማንኛውም እኔንም አሳድጉኝ እስኪ። ሁል ጊዜ ሰብስክራይብ አድርጉ እንዳልኩ እንደጮኩ፣ ግን የሚያየኝ የለም እኮ ችግሩ። እንደ ግዴታ መናገር አለብኝ እንድታወቅ እንደ አንዱን ካንዱ ማዘበራረቅ አለብኝ። ምንድነው ችግራችሁ እናንተ? እንደ አድርጉኝ ጠቅ ማድረግ እኮ ነው ስታይ ጠቅ አለቀ። ለማንኛውም መልካም ቀን፣ መልካም ስራ ይሆንላችሁ። ራሳችሁን ጠብቁ እህቶች፣ ወንድሞቼ አብሶ ደግሞ ወንዶች እ ግመል የምትጠብቁ ምናምን በረሃ ላይ ስለሆነ ያላችሁት እባብ ይኖራል ጊንጥ፣ ምናምን ሙቀት ስለሆነ በጣም ነው የሚፈላው፣ በአሁኑ ሰዓት እና ተጠንቀቁ። እባቡ ራሱ ምንም አይለይም። እግዚአብሔርን ወደ ፉጀራ ሂጅ ባለፈው እስማ በጣም ነው በጣም ብቅ ብቅ ብቅ ብቅ ይላሉና ተጠንቀቁ። ባይ ባይ።